ሰዎች ባሳ ገደ እዚች እንደምትደውለ እንደምታወራት ታንባርቃት እንጂ እዚ ጋ መውደድና ማክበር እንደዚህ ነው። እኔ አልደወልኩም፣ ስልክም አልደወልኩም፣ ምንም ያለኩት ነገር የለም። አንቺ ግን በሪከርድ እየተሰቃየች ነው። ምን ነሽ ነው ማሜ

ተሳሳተ ሰው ነው አልኩህ። ማንበሳ እያወረድክላቸውን ቂታችሁን ለሚልሱ ወንዶቹ ወይ ሴቶቹ ነው እዛ ጋር መሰፋፈጥ ያለብህ። ዋጋ አስከፍልሃለሁ። ከኔ ጋር ደግመህ እንዳትሰፋፈጥ እን አሳልፈች

እውነት ያስረግጨ ማሚ በጣም ታከብርሃለች ሪስፔክታል። ለምን እንደገና ሙዚቃ እየሰማች ነበር። ሪስፔክት አድርግ አስገባች። ካስገባች በኋላ ያልሆነ ቀርስ ነገር ከአንተ አልጠብቅም። የማውቅ በጥሩ ሙድ ነው፣ በሪስፔክት ነው ማውቅ። ና ቆይ ቆይ ቆይ ልጨርስ፣ ቆይ ልጨርስ። እሺ አስወዳችነት፣ እሺ ቆይ እዛ። በኋላ ግን ከዛ በኋላ ግን አንተ ብቻ ነጥቤት አልክ፣ ግን ታከብርሃለች ን አረጋግቻለሁ። አሁንም ቢሆን ፍታ በቃ ሶሪ ይበላት። የተናገርከው ስለ ልጆች የተናገርከው ብለህ ከሆነ ስህተት ነበር፣ ይቅርታ በል። በቃ ወደ እኔ ግን ምንም ያልኩ ኮመንት ምናምን እያነበብክ ከሆነ የምታወራኝ አታውራኝ። ግን ፐርሰናል ማነት ደግሞ አብረሃለችለችእ ብላለች። ለአንተ በቃ አሁን ስለ እኔ ማወቅ ከፈለክ እሷ ጋር ደውል፣ እኔን አትጠይቀኝ። በቃ እንደምወዳት ታውቃለች፣ ትወደኛለች። ከባሪ በፊት ባወ ትለኝ እኮ በጣም እኮ ሌላ እሷ እኮ ልንጋባ አንድ ሰከን እንዲቀረን፣ ቋንታማ ናትግባኮ ማሜ፣ እኔ ወድሻለሁ። ወድሻለሁ አልወድሽም ንገረኝ። ወድሻለሁ አልወድሽም ንገረኝ። ክርስቶስን የኔ ቱ ሰይ ሶሪ በቃ አናዳኝ አላልኩ። በቃ ሌላ ነገር አይገባኝም አሁን እሺ፣ አሁን ቆይ፣ አሁን የስራ ድምፅ የለ አምጣሽ፣ ሚዩት አድርጊ። አንቺም ሚዩት አድርጊ። እስካሁን ሚዩት አላደረግሽም። ሚዩት ዮር ሰልፍ ማሜ የስ ናው አይ ጋት ማይ ፕሌስ ኦኬ። አሁን ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እንግዲህ ማሜን በጣም በጣም ማከብራት መወዳት፣ እህቴ ናት በቃ። እንዴት እንደመወዳት ዩጋይስ ኖ ሃብ አይዲያ ግን አሁን ብዙ አቃጣሪዎች አሉ። ማሜ ሚዩት እንዳታነሺ እ አሁን ይኸው ከስር ጋላ እያሉኝ ነው ግን እኔ የማሜ ምናምን ምናምን የሰፈሯ ልጅ ነኝ፣ ብታምኑም ባታምኑም ማለት ነው። በእናቴም በአባቴም አማራ ነኝ። ግን መብቴ ነው፣ ሮሞ መሆን መብቴ ነው፣ የፈለኩትም መሆን መብቴ ነው። አይደል ማሜ አሁን ሚውታንሽ መብቴ ነው አይደለም

ግርማሞ እኔ እኮ ኬ ተሳደኩ ብሎ ያከብርሽምዝ ብሎ ሽ በቃ ፍችታዩ በቀብል እንደዚህ ነው። በቃ ሌላ ነገር እንደሚያከብረኝና እንደምንከባበርማ እኮ ነው። ለዛ እኮ ነው አማን እንደዚህ አይነት ወርድ ሲያወጣ በጥፎ ልጅ እኮ እሱን አማርኛ ሲያወጣ እኔ ራሱ ስፍት ናረግኝ

አንድ ቀን አልኩት እና ታዲያ እኔ ሳርባ ጊዜ አንድ ቁጥር እየጻፍኩ የጨቀጨቅሽ ለምንድን ነው? የሰው ልጅ በባህሪው በተፈጥሮ ለስምንት ሰከንድ ማንኛውም ሰው ያብዳል በተፈጥሮ ግልጽ ነው ነሽ። ለስምንት ሰከንድ ምናደርገውን አናውቅም። ስንና አዳምች ለስምንት ሰከንድ ማንኛውም ሰው ያብዳል። በዛች በሚያብድበት በት ሰዓት የሚሰራት ስህተት ደግሞ ዋጋ ያስከፍለዋል። በሌላ መልኩ ሳይሆን ዋጋ ስልሽ በቃ ልጁ ጋር ሪስፔክት ካልሽ አሁን ፎቶውን አውጥሽ ቢሆን በትንሽ ሰከንድ ስተት ወደ ሌላ መስመር ይሄዳልና ለዛ ነበር እኔ የገባው። አሁንም ቢሆን ራስሽም ጋርኝ ልጁ ያከብርሻል። ጠጥቷል፣ ጥንብዝ ብሎ ሰክሯል። ይመቾ ፎይበል ተሳስቷል። ምን እንዳስገረም ተጫለሽ ልክ እሱ ገብቶ አንቺን ማውራት እንደጀመረ ልክ መስመር ሲስት፣ አንቺ ደግሞ እንዴ እንደዚህ ያውራል እንዴ አሰምቼ አላውቅም ካልሽ በኋላ እንደሰከረ ያውቁ እንደዛ ሳደቡ ሰርፕራይዝ አርጎሽ ከዛ እንደገና ከታች በኮሜንት ደግሞ ስድቡን ቀጥ በቃ የሆነ ማኖ እንደነካ ገባ። እኔ እሰምቼው አላለም በእንደዚህ አሰምቼው አላልክም እኔ ክርስቶስን ኮሜንት ምጽፎ አታባብሱ፣ ነገር አትስሩ፣ በቃ ተፋቱ። በቃ ሙዚቃ ስላልሰሩ እኮ አይደለም። እኔ በእውነት ስትመጣብኝ በእውነት ነው የሆነ ከዚህ በፊት ላለው ነገር በጣም ነው ሪስፔክት የሚያደርገኝ።

ለሚወርድም ናም ሴት ማሜን በጣም ነው መወዳት እና ማየት አፍራለሁ፣ ይለኛል ትለኛል። ጉች ልክ እኔ ስገባ እሱ ወጦ ይሄዳል። አሁን እኔ የማጠብቁትን አማርኛ ሰው ሲያወጣ እኔ የተናገረው መጀመሪያ ሲገባ እስ በጣም ነው የሰቀጥጠኝ። ክርስቶስን ለእኔ እኮ አይደለም፣ ሰክሮ ነው ዝም ብሎ ሲሳደብ ነው። ሴትን ልጅ ነው ላይክ ሹ አሁን አሁን ትንሽ ትንሽ ፐርሰንት ወደ አንቺ ጥፋት ሊመጣ ለምን ወይ አሁን ሴ

ሰላም አስበሽኝ፣ በስመ አብ እና እኔ በማትጠብቁት ሁኔታ ይሆናል። ደግሞ ከብዶ የነበር እኮ ዝም ብዬሽ ሙዚቃ ሁሉ እየፈለግኩ ጠፍቶብኛል። ሙዚቃ ለመክፈት ሳናስበው ፈርዘር እንሄዳለን። እኔ ደግሞ አጀንዳ እንዳትሆኝ ፈልጌ በጣም ተናድጄ ደንግጬ ነበር። ለዛ ነው ቁጥሩ ላይ ጻፍ። ለምን አጀንዳ ነው የሚፈልግ? በቃ ቲክቶክ ላይ አሁን የሆነ ሰው ሲጣላ አንዱ ሪከርድ አድርገው ይለጥፋሉ፣ ፎቶ ስክሪንሻት አድርገው ይለጥፋሉ። ህዝቡ በቃ ስራ ከማስራት ይልቅ እንደዚህ የተከታተለ ወሬ ማድመጫ ማድረጋስ አጀንዳ ነው ነው ነው። እኔ ጠዋት ፖሊስ ፋኖ ደግሞ አሪፍ አስታራጫ ሰብ ስትናገር ደስ ብሎት አመሰገነና ቁርቁስ ሊያደረግብሽ ፈለገ። አንቺም ጎበዝ ነሽ፣ ግን በቃ እንደዚህ አያስፈልግ ቅጥብ። እኛ ምሌታችን ድፌንስ ለማድረግ ነው የገባነው። ኧረ እኔ ሲጀምር የገባሁት ነፍስ ኖርማል ቀን ላይ እና ጠቶ እንደዚህ ነው የሚለውን ነገር ነው። በቃቸው ተፋፉ በይ ምናምን።